ይህን የመሰለ ባንኬክ እንደዚህ እያማረ ባንኬክ ሆኖልኛል ማለት ነው። በጣም ነው የሚያምረው፣ ልነግራቸው አልችልም። ማሻአላ ተባረካለ። በቀላል ሰዓትም ያልፈጀ ባንኬክ ነው የሰራሁት ማለት ነው። ተወዱታላችሁ። በጣም አሪፍ ነው። በጣም ነው ደስ እያለኝ የምር። በጣም በጣም በጣም አሪፍ ነው። ቀለል እያለ ባንኬክ አሰራር ቁርስ ማለት ነው። ሞክሮት አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ወደና የተከበራችሁ የሳዕዳ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ነድሀኛ አልሐምዱሊላ። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ነድሀኛ አልሐምዱሊላ። ዛሬ እንግዲህ ደስ በንቢል ቪዲዮ መጥቻለሁ ማለት በጣም ቀለል ያለ ቁርስ አሰራር እዚ ጋር ማቴሪያሎቹን ወይም ደግሞ ግብዓቶቹን አዘጋጅቻለሁ ማለት ነው። ሁለት እንቁላል ስኳር፣ ዘይት፣ ወተት አንድ ኩባያ፣ ዱቄት ሁለት ኩባያ አዘጋጅቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከእኔ ጋር ቆዩ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ላለኝ እዚህ ጋር ሁለት እቃ ነው ያስቀመጥኩት። አንደኛ አስኳሉንና ነጩን የእንቁላሉንትን ለያችኋለሁ ማለት ነው ቪዲዮውን እስከ መጨረሻ በማየት አብራችሁ ቆዩ። ላለሁኝ እዚህ ጋ እንግዲህ እንቁላሌን እየሰበርኩ ነው። የምፈልገው ሁለቱንም እንፈልጋቸዋለሁ ግን ለየብቻ ነው የማደርጋቸው ማለት ነው። ውሃውንና ስፋሩን ማለት ነው። እዚጋ ለብቻ እንትኑን እየለየሁት ነው። በጣም አሪፍ ነው። ተወዱታላችሁ። የምን በጣም ነው የሚጣፍጠው ማለት ነው። ልነግራችሁ አልችልም። ሞክሩት ነው እንደዚህ እንትን ካልኩት በኋላ አስኳሉ ለብቻ አደረኩኝ። ነጩ ለብቻ አስኳሉ ለብቻ ነው ያደረኩት። እንደዚህ በጣም አሪፍ ነው። ቀለል ያለ ነው፣ ሰዓት የማይፈጅ ማለት ነው ቁርስ በፍጥነት የሚደርስ ቁርስ ነው። ምስላ እንደዚህን በመምጃ እንደዚህ አድርጌ በደንብ አድርጌ አዋህደዋለሁ ማለት ነው። ይህም እንደዚህ ሆኖልኛል። ከዛ ያዘጋጀሁትን ወተት አንድ ኩባያ ነው ብርጭቆ ማለት ነው። ጨርሼ አላደርገውም ጨርሼ አላደርገውም። ግማሹን ነው የማደርገው ሲያንሳኝ እጫምራለሁ ማለት ነው። እዚህ ጋ እንግዲህ ግብአቶችን ስኳር ምልህ አደረኩ። ሁለቱን አንድ ጋ እንደት አርጌ አሁንም በደንብ አርጌ አዋህዳቸዋለሁ ማለት ነው። ሁለቱን እንደትካደረኩ በኋላ እዚህ ጋ ያዘጋጀሁትን ዱቄቴን አደረኩ ማለት ነው። በጣም አሪፍ ነው። ያው እዚህ ሲወፍርብን ያዘጋጀነውን ወተት ጨመር እናደርጋለን ማለት ነው። ምክንያቱም አንድ ጊዜ እንትላለ ማለት እዚህ ጋ ይወት ዘይት አደረኩኝ። ዝብዳም ማረግ ትችላላችሁ፣ ዘይትም ማረግ ትችላላችሁ። ችግር የለም። እንደዚህ አርጌ በደንብ አርጌ አዋህደዋለሁ ማለት ነው እነዚህ ከፈለጋችሁ በመፍጫም እንትን ማለት ትቻለሽ። እዚህ የጨመርኩት ቤኪንግ ፓውደር ነው። እንደዚህ አድርጌ በደንብ አድርጌ እንትን እለዋለሁኝ፣ አዋህደዋለሁ። በመቀጠል እንግዲህ እዚያ ቅድም ጊዜ እንትን ያልኩት ላይ ድጋሚ ስኳር አደርጋለሁ ስኳር አረግና እንግዲህ እንደማሁን እንደዚህ አድርጌ በደንብ ፈጫዋለሁ ማለት ነው። ያው እንደዚህ አድርጌ በደንብ አረጌ እስከሚዋሃድልኝ እፈጫዋለሁ። በመቀጠል የፈጨሁትን እዝህ ላይ ነው የማደርገው። አንድ ጋ ይው እንደዚህ በደንብ አረጌ አዋህጀዋለሁ ማለት ነው አሁን። ይሄ በቃ ምንም እንትን አለ አይቆይም፣ የሚቆይበት ነገር የለውም። ይሄ እንደዚህ አድርጌ ቀስ አድርጌ እሳቱን ቀነሳ አድርጌ እንትን እለዋለሁ ማለት ነው። በጣም አሪፍ ነው፣ እንደዚህ ሞክሩት። ዋው! ማሻአላ ተበረካላህ። በጣም በጣም አሪፍ ነው፣ የምር ሞክሩት ማለት ነው ስሩት። ቀለል እያለ ነው በፍጥነት የሚደርስ ሰዓትም፣ የማይፈጅ ምንም ጉልበትም የማይጠይቅ በፍጥነት የሚደርስ ማለት ነው። በጣም አሪፍ ነው። ትወዱታላችሁ፣ ሞክሩት። ወጅዋለሁ ማለት ነው። የው እንደዚህ አድርጌ ሰርቻለሁ ማለት ነው። ከላይ ከፈለጋችሁ ነስሊ ማድረግም ትችላላችሁ፣ በፓሰልም መጠቀም ትችላላችሁ። እናንተ በሚያስፈልጋችሁ መጠቀም ትችላላችሁ ማለት ነው። እኔ ግን እየተጠቀምኩት በዝጋ አሰል ነው፣ ከላይ እያደረኩት ማለት ነው። ክሬምም ማድረግ ትችላላችሁ ከፈለጋችሁ ችግር የለውም። እናንተም እንደምትፈልጉት አድርጋችሁ መስራትም ሆነ መጠቀም ትችላላችሁ ማለት ነው። በጣም አሪፍ ነው። ተወዳዳችሁ እንደዚህ ያለ ቁርስ ሰርቻለሁ ማለት ነው። በመቀጠል እዚጋ ከላይ ያደረኩት ስኳር ነው። ስኳር መትሆን ማለት ነው። ቤታችሁ ውስጥ ማዘጋጀት ትችላላችሁ። ቀላል ነው። ስኳር መፍጨት ነው። ይኸው እንደዚህ አደረኩኝ። ያው እናንተ በፈለጋችሁበት መንገድ ማዘጋጀት ትችላላችሁ። ስኳር ማድረግ ትችላላችሁ፣ ነስሊ ማድረግ ትችላላችሁ፣ ወይም ደግሞ ስኳር አቅልጣችሁ እሱንም መጠቀም ትችላላችሁ። በጣም ቀለል ያለ የቁርስ አሰራር ባን ኬክ ነው። በጣም ተወድታላችሁ ተስፋ አለኝ። በጣም አሪፍ ነው ሞክሮ ስላለሁኝ ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በጣም አሪፍ ነው የምር ቀልል እያለ ማለት ነው። እንደዚህ ይህን የመሰለ ቁርስ ሰርተናል ማለት ነው። ስለምትከታተሉ ስለምታበረታቱኝ በርሲ ጠንክሬ ጎብኚ ስለምትሉኝ ከልብ ነው የማመሰግነው። በጣም ነው የማመሰግነው ማለት ነው። በጣም አሪፍ የሆነ ቀለል ያለ የቁርስ አዘገጃጀት ነው። በጣም ተወዱታላችሁ ብዬም ታስፋለኝ። ዋው እንደዚህ በጣም ያማረ ቀለል ያለ በቤታችን ውስጥ ማለት ነው የምንሰራው ሰዓት ሳይፈጅብኝ ነው እንደዚህ ወደ አሁኑ አዘጋጅ ወደ አሁኑ ማለት ነው የሰራሁት። በጣም አሪፍ ነው፣ ሞክሩት እላለሁኝ። እኔ የወደድኩትን ላከፍላችሁ በማለት ነው ስለምትወዱኝ፣ ስለምታበረታቱኝ ከልብ ከልብ አመሰግናለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ብዝት ይበልልኝ። ሀገራችንን ሰላም ያድርግልን። ሁላችንም ለሀገራችን እንደዋ እናድርግ እንጸልይ እላለሁኝ። እንግዲህ ይህን የመሰለ ቁርስ በጣም ተወዱታላችሁ ብዬም ተስፋ አደርጋለሁኝ። አሪፍ የሆነ ቁርስ ነው ሞክሩት እላለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።